ቤቢዬ ትንሽ እዛ ሆኜ እንዲመጣ ጠብቄው ነበረ፣ ግን ያኔ አልመጣም። ይመጣል ዛሬ ይመጣል ነገስን እዛ ወርቁጭ አልኩኝ። ከአክስቱ ጋር ቢመጣ ጥሩ ነበር በእውነቱ አክስቱ ፊት ቢመጣ፣ ግን አልመጣም። እኔ ከመጣሁ በኋላ በሳምንቴ ቤቢዬም ተወልዷል ማለት ነው። አክስቱ ሆንኩኝ በድጋሚ ሄጄ ማለት ነው። እስከ እስካቀፈው ድረስ ጓጉቻለሁ። ቤተሰብ እግዚአብሔርን ጓጉቻለሁ እና ደግሞ ወንድሜ ነው የሚመስለው ሰው ያለው ሙሉ ማለት ነው። እና አባትነት ከአምላክ የሚሰጠው አደራ ነው። ልጁን ለመጠበቅ የሚሰጠው አደራ፣ ትልቅ አደራ። ልጅ ነው ልጅነቱ፣ ልጅ አይቷል እንግዲህ። መብሰልን ይስጠው፣ ቤቱን እንዲመራ እግዚአብሔር ይረዳው፣ ያግዘው። ወደፊት እንዲጓዝ፣ ወደ ኋላ ማየት፣ ጎንና ጎኑ ማየት ሳይሆን ወደፊት ሄዶ ሚስቱን፣ ልጁን፣ ቤቱን ለማስደሰት እግዚአብሔር አምላክ ያብቃው። ሰላም፣ ሰላም ቤተሰብ፣ ገኛችሁ ደህና ናችሁ? የብዛላችሁ ዋናው የሰዊ ሰላም ምንም ነገር ማድረግ የሚችለ ሰላም ሲሆን እና እንዴት ናችሁ? ሰሞኑ ጠፋ ብዬ ያለሁኝ መጥቼ አላወቅም። ዛሬ መጥቻለሁ ማለት ነው። ቤተሰብ ምንድነው የመጣውበት ሰሞኑ ዱጌ ጋር ነበርኩ። ከዛ ነው ከአቢ ጋር ሰሞኑ ወደ ቤቴ የመጣው ፊቱ አይታችኋል። እና ትንሽ ቤቴ ምናፋቅ ብሎ የነበረ ቤቴ ላይ እያሳለፍኩ ነው ማለት ነው። ዛሬ ደግሞ ወደ እናንተ ያመጣኝ ምንድን ነው? ብስራት ብስራት ነው ያመጣኝ። በጣም በጣም በጣም ደስ ብሎ በደስታ ነው የመጣሁት። ቤተሰብ ያው ደስታ መካፈል አለባቸው ብያቸዋለሁ ከዚህ በፊትም እና ምንድን ነው ያመጣኝ ነገር የሩታዬ መውለድ ነው ያመጣኝ። በጣም ከደስታዬ ብዙ ተደስቼ እነሱ ጋር ብዙ ነገር አሳልፌ በስልክ ብዙ ነገር ካልኩ በኋላ ነው ወደ እናንተ የመጣሁ እና ምንድን ነው መሰላችሁ በመውለዷ በጣም በጣም በጣም ደስ ብሎኛል። ግን ቤቢዬ ትንሽ ዘገየ። እዛ ሆኜ እንዲመጣ ጠብቄው ነበረ፣ ግን ያን አልመጣም። ይመጣል ዛሬ ይ ይመጣል ነገስን እዛ ወርቁ ጫልኩኝ ከአክስቱ ጋር ቢመጣ ጥሩ ነበር በእውነቱ። አክስቱ ፊት ቢመጣ ግን አልመጣም። እኔ ከመጣሁ በኋላ በሳምንቴ ቤቢዬም ተወልዷል ማለት ነው አክስት ሆንኩኝ በድጋሚ ያ ትንሽዬ ልጅ አድጎልኝ ዛሬ ልጅ ኖሮት ማየት በጣም ትልቅ ነገር ነው በጣም ደስ ይላል ደውጌ ሳወራቸው የነበራቸውን ደስታ ልነግራቸው አልችልም እግዚአብሔርን ማዘርን ሁሉንም አብርሽንም ሩታዬንም አውርቼ የነበረ በስልክ በጣም ነው ደስ ያላቸው እውነት ነው። ከምንም በላይ የሚያስደስተው ከላይ በረከት የሆነው ነገር ልጅ ነው። የመጀመሪያ ስጦታችሁም የሚሆነው ከአምላክ የሚሰጣችሁ ትልቅ አደራም ጭምር የሚሰጣችሁ ልጅ ነው። ከልጅ በላይ ምንም ነገር የለም። ከዚህ በፊትም ብያለሁ። በልጆቼ ምክንያት ማዙዬም ብዙ ብላለች። ልጅ የአምላክ ስጦታ ነው። ልጅ ለሌላቸው መድኃኒዓለም ልጅን የስጣቸው ምክንያቱም ሀብት ቢደረደር የምድር ሀብት ሙሉ ቢሞላ ልጅን አያክልም እና እግዚአብሔር ይመስገን። ዛሬ ላይ ልጅ ወልዶ ዛሬ ምን ያውቃል? ልጅ እኮ ሁሉም ነገር ነው። ምንም ነገር አያውቅም። ነገሮቻችሁን ሁሉ በልጆቻችሁ ስኬት ይሆናል እና ብዙ ነገር ነው። ስለ ልጅ አውርታችሁ አጠቅሙም ቤተሰብ እና በጣም ከምላችሁ በላይ ደስ ብሎኛል እና እንዴት ነው አላውቅም፣ ደስታዬ እኔ እንጫ አላውቅም እና በስልክም አውርቼሻለሁ። ሩታይ እንኳን ደስ አለሽ፣ እንኳን የልጅ እናት ሆነሽ የልጅ ልጅ እንዴት እንደሚመጣ እንኳን አወቅሽ። ምክንያቱም ለእናት ትልቅ ደስታ ስለሆነ ማለት ነው። የኔ ውድ በጣም ጠንካራ ሴት ነሽ። ብዙ ነገር አሳልፈሻል። ዛሬን ደግሞ የልጅሽን ያየሽበት ልጅ ሲኖራችሁ ህይወት ባይሞላላችሁ ባይሳካ የሆነ ነገር ቢሆን እንኳን በልጃችሁ መጽናኛ ነው፣ ብዙ ነገር እና ልጃችሁ ብዙ ነገራችሁን የሚያስረሳ ነው። እኔ እንጃ ሁሉ ነገር ነው ልጅ። እና እንኳን ደስ አለሽ ለምናው ቤተሰቦቿ፣ ለብታ የቤተሰብ ለእናት፣ ለአባቷ፣ ለእህት ወንድሞቿ በሞላ እንኳን ደስ አላችሁ። ቪዲዮውን ታዩታላችሁ ብዬ ተስፋ አድርጋለሁ። እስከሚሄድ ድረስ ማለት ነው መሄዴ አይቀርም እንሄዳለን። ከኤልዱዬም ጋራ ኤልዱዬንም ልም ደውዬ አውርቻታለሁ። እንሄዳለን። እስከዛ ግን መልካማችሁን ጤንነታችሁ ያቆይልኝ እና ቤተሰብ አየሩ ነፋሻ ነው። ትንሽ እየረበሸኝ ነው አየሩ ነፋሳለ። በጣም ግን በጣም ደስ ይላል። መስከረም ገብቷል። አልፋ ብሏል። ደስ ይላል በጣም ድምቅ ብሏል። እና ቤተሰብ የምልላችሁ ነበረ እና ልጅ ብዙ ነገሮቻችሁን ያስረሳል። እና ደግሞ ለወንድ ልጅም ደግሞ የሴት ልጅ ይህንን ካልን ለወንድ ልጅ ደግሞ አባትነት ትልቅ ክብር ነው። አባትነት ከአምላክ የሚሰጠው አደራ ነው። ልጁን ለመጠበቅ የሚሰጠ አደራ፣ ትልቅ አደራ ልጅ ነው። ለእናትም ለአባትም የሚሰጥ ትልቁ አደራ ከአምላክ የሚሰጥ አደራ ምንድን ነው? ልጅን ማሳደግ ነው በጥበብ ማስተዋል መሪ ሆኖ ትክክለኛ መሪ ሆኖ ማሳደግ ማለት ትልቅ የሚሰጥ ሸክም ነው ከአምላክ እና፣ እግዚአብሔር አምላክ ይርዳችሁ። በጣም በማስተዋል ልጃቸውን እያሳድጉ ዘንድ አንድ ሆኖ በመተባበር እኔ ባንቺ እያሉ እንዲኖሩ አምላክ ይርዳቸው። እና ለወንድሜም አሪፍ ነው ምክንያቱም ብስለትን ይጨምራል። ወንዶች ብዙ ጊዜ ልጅ ሲወለድ ይሻላሉ። እንዴት ነው? እንደዛም ይሻላል። በቃ ልጆቻቸውን እያዩ ነገሮቻቸውን ወደ መብሰል ነው የሚሄዱት። አብዛኛው ወንዶች ማለት ነው፣ ወደ መብሰል ይሄዳሉ። ቤት የቤት ድምቀት ነው ልጅ ያ ያ ነገር ስላለ አሁን ለወንድሜም እንኳን ደስ አለን። ልጅ ሆነ አይንህን ባይ ስላየ እግዚአብሔር ይመስገን። እኔ ማታ እግዚአብሔር ነው የምላችሁ፣ ቪዲዮውን ሳያ ማልቀስ እንጂ ምንም የቀረ ነገር የለም። ምክንያቱም የሆነ ልጁን ይዞ ምናምን ልጅ በጣም ነው የሚወደው በነገራችን ላይ ማለት ነው። እና ልጁን ይዞ ያለው የሆነ በስስት ነበረ ሲሆን የነበረው እና በጣም ነው ደስ የሚለው። እና አላቅም እኔ እንጃ እግዚአብሔር ነው የምላችሁ። በጣም ደስ ይላል። እና እግዚአብሔር ይመስገን። ልጅነቱ ልጅ አይቷል። እንግዲህ መብሰልን ይስጠው ቤቱን እንዲመራ እግዚአብሔር ይርዳው፣ ያግዘው ወደፊት እንዲጓዝ ወደኋላ ማየት ጎንና ጎኑ ማየት ሳይሆን ወደፊት ሄዶ ሚስቱን ልጁን፣ ቤቱን ለማስደሰት እግዚአብሔር አምላክ ያብቃው እና መልካም ምኞቴን ለመግለጽ ነው እዚህ የመጣሁት። ሞር ደግሞ በቪዲዮ እየታያችሁ ሲሆን ደስ ይላል፣ በቃ ለመግለጽ ማለት ነው እና በአካል እስከሚሄድ ድረስ ይሄንን ነው ለእናንተ ልል የሚችለው እና ደግሞ ሄጄ ማለት ነው እስከ አቅፎ ድረስ ጓጉቻለሁ። ቤተሰብ እግዚአብሔርን ጓጉቻለሁ፣ እና ደግሞ ወንድሜን ነው የሚመስለው ሰብያለው ሙሉ ማለት ነው እና እስቲ እስከሚሄድ ድረስ እና ቤተሰብ እንደነገርኳችሁ ነው የአባት ደስታ ልጁ ነው እና እና ደግሞ እናቴ ጋራ ደውዬ ነበረ። እናቴ ፍጹም ፍጹም ደስተኛ ነበረች። በቃ የሆነ በአካል ሄጄ ባየኋትኝ ነው ያልኩትኝ ሁኔታን ምናምን ማለት ነው። በጣም ሀሴት አድርጋለች እሷ የሆነ ተደስታለች ምናምን። በጣም ደስ ሲል ነበረ ያለው ነገር። እነሱ አብረው ነበሩ የሚገርመው ሁኔታ እና ማዝዬ በጣም ደስ ብሏት ነበር ከምላችሁ በላይ አዞክም፣ እንደዛ በጣም ደስ ብሏቸው ነበረ። ደስታቸው መቆጣጠር አቅቷቸዋል። ምክንያቱም ይሄ ልጅ ትንሽዬ ልጅ ብዙ ነገር ብዙ ተአምር እያሳየን ነው እንግዳ አሁንም ብዙ ተአምር ያሳየናል ብለን ተስፋ እናደርጋለን። ግን ቤቱ ሕይወቱና ቤቱን በማስተካከል ቢሆን የተሻለ ቢሆንልን እና ዙዬም ደስ ብሎታል፣ በጣም ሳናግረው እሱም በጣም ደስ ብሎት ነበረ። ይሄ ልጅ አድጎ ምናምን ነገር እያለ ነበረ፣ እሱም ማዘርም እንደዛው እና እግዚአብሔር አምላክ ልጅን የልጅ ልጅን ላሳያቸው ለዚህ ጊዜ ላደረሳቸው አምላክ ስሙ ይባረክ። የተሻለ ደግሞ ልጆቻችን የእኛ ልጆች ደግሞ አድገው ለወግ ማረግ በቅተው ትልቅ ደረጃ ደርሰው ለማየት ረጅም ዓመት ያኑርልን እናት አባታችንን። ምክንያቱም እናት አባት በህይወት ሳሉ ስኬታቸውን ማየት ማለት ትልቅ ነገር ነው እና የልጅ የአባትና የእናት ደግሞ ደስታ የልጃቸውን ደስታ ማየት ነው ትልቁ ነገር እና በጣም በጣም ተደስተዋል እና አምላክ ደግሞ መጨረሻችን ያሳውፍላቸው እነሱን የምንሸከም አርድተው እነሱን የምንሸከም ልጆች አድርገን እና የእኛም ፍሬዎቻችን የተባረኩ። ቤተሰብ ይህንን ይመስላል ቤተሰብ። ደስታዬን ስለተካፈላችሁልኝ በጣም በጣም በጣም አመሰግናለሁ። ሰላማችሁ ይብዛልኝ።